አንድ ልጅ ጤነኛ ነው የምንለው ምን ምን ባህሪያቶችን ሲያሟላ ነው? ወይም ደግሞ ከተወለደ አስነስቶ እያደገ በሄደ ቁጥር አንድ ልጅ ጤነኛ መሆኑን የሚያመለክትን ምን ምን ነገሮች ናቸው? አንድ ልጅ ከሁለት ዓመት እስከ ሶስት ዓመት ከተወለደ አስነስቶ እስከ አንድ ዓመት ምን ምን ባህሪያት ምን ምን ድርጊቶችን ያደርጋል? ጤነኛና ና ጤነኛ ያልሆኑ ልጆችን እንዴት ማወቅ እንችላለን? ጤነኛ ካልሆነስ ምን አድርገ ሁላችን ብናውቀው ይጠቅመናል። ስለዚህ ዛሬ የምናየው ምንድን ነው? ኤቤ ቴራፒ ዋቲስ ኤቤ ቴራፒ፣ ሁ ቤኔፊት ፍሮም ኤቤ፣ ዋይ ኤቤ፣ ብሄበር አናላይዘስ ሁ ዳዝ ኤቤ ወርክ፣ እነዚህ ነገሮች ዛሬ እናያለን፣ አንድ በአንድ ማለት ነው። መጀመሪያ ዋቲስ ኤቤ። እንግዲህ በመጀመሪያ የምናየው ምንድን ነው ዋቲስ ኤቤ ነው። ኤቤ ማለት ምን ማለት ነው የሚለውን ነገር መጀመሪያ እንነጋገራለን ከዛ ደግሞ ከኤቤ ቴራፒ የሚጠቀሙት እነማን ናቸው ሁ ቤኔፊትስ ፍሮም ኤቤ የሚሉትንም ደግሞ እናያለን ማለት ነው ኤቤ ዋይ ኤቤ ኤቤ ለምን አስፈለገ ኤቤ ምንድን ነው የሚለውንም በአጠቃላይ እነዚህ ነገሮች እናያለን አንድ ላንድ ማለት ነው እንግዲህ የመጀመሪያው ዋቲስ ኤቤ ነው ኤቤ ምንድን ነው ቋት ኤቤ ስንል ኤቤ ሳይንስ ኦፍ ቢሄቨር ነው። ኤቤ ሚንስ ኢትስ ዘ ሳይንስ ኦፍ ቢሄቨር የባህሪ ሳይንስ ነው ማለት ነው። ባህሪ ይህ ባህሪ እንዴት ሆነ ለምን ሆነ ብለን የምን እንዴት ሆነ ብለን የምናጠናበት ኤቤ ቴራፒ ይባላል። ኤቤ ማለት አብሪቪየሽን ሲሎ ሲሆን ነው። ኤቤ ማለት አፕላይድ ቢሄቨር አናላይዝስ ነው። እንግዲህ ቢሄቨር ኤቤ ኤቤ ሚንስ ቢሄቪየር ሪሌሽንሽፕ ዊዝ ዮር ኢንቫይሮንመንታል ኢቨንትስ ኤንድ ዋት ፒፕልስ ዱ። ኤቢኤ አብዛኛው ላይ የሚሰራው ምን መሰላችሁ? ባህሪው በአካባቢው ላይ ያለውን ባህሪው በአካባቢው ላይ ምን አይነት ነው አካባቢው በባህሪው ላይ ያለውን የምናጠናበት አካባቢው በባህሪው ባህሪው በአካባቢው ላይ ያለውን ግንኙነት የምናጠናበት ነው ኤቢኤ ቴራፒ የምንለው ማለት ነው። ሁ ቤኔፊት ፍሮም ኤቤ ከኤቤ የሚጠቀሙት እነማን ናቸው? ከኤቤ የሚጠቀሙት እነማን ናቸው ስንል እንግዲህ ቅድም ነግሬያቸዋለሁ። ከኤቤ የሚጠቀሙት ኦንሊ ኦውቲስቲክ ልጆች ብቻ አይደሉም። ሁሉም ሰው ኤቤ ቴራፒ ይጠቅመዋል ማለት ነው እና ኤቤ ቴራፒ ሁ ቤኔፊት ፍሮም ኤቤ ኤቤ ካን ቢ ዩዝድ ዊዝ ኤኒዋን ሁ ማይ ሃብ ኤክሰስ ቢሄቨር ሳት ኒድ ቱ ቢ ሪዲዩስድ ሁሉም ሰው ከአስራ ስምንት ወር በላይ እስከ አዳልት ድረስ የሚጠቀሙት ቢጠቀሙት በጣም ሁሉም ሰው ቤኔፊት ያገኛል ማለት ነው። ከአስራ ስምንት ወር በላይ የሆኑት ሰዎች ኤቤ ቴራፒ ይጠቅማቸዋል። ኦንሊ ኦቲስቲክ ልጆች ብቻ አይደለም። ኤቤ ካን ቢ ዩስድ ዊዝ ኤኒዋን ሁ ሜይ ሀብ ስኪል ዲፊሺትስ and need to increase meaningful behaviors ኤቤ ምንድነው? increase meaningful behavior ያደርጋል። እንግዲህ እንትን ታሪክ እንደሚናገረው በ1960 በተለይ ለኦቲዝም ከፍተኛ የባህሪ ለውጥ አይሳይቷል ይላል፣ ና ታሪክ ኤቤ ቴራፒ ማለት ነው። እና ይሄ ኤቤ ቴራፒ ባጭሩ ምንድነው የምንፈልገውን ጸባይ አምጥተን የማንፈልገውን ጸባይ ደግሞ አስወግደን ባህሪም የምንለውጥበት ለማንኛውም ሰው እንደሚጠቅም ባይዘወይ፣ ይሄ ቴራፒ ከሌሎች ቴራፒ ለየት የሚያደርገው ምንድን ነው? በቃ ለሁላችንም እንግዲህ ሰው ሁሉም ሰው ሙሉ አይደለም እና ሁሉንም ሰው አውጥቶ ሁሉንም ለሁሉም ሰው የሚጠቅምና የማንፈልገውን ጸባይ ሊሆን ይችላል። የማንፈልገውን ብሔበር፣ የማንፈልገውን እንትን አስወግደን ጥሩ የምና ጥሩ ራሳችን የምንፈልገውን የምናመጣበት ቴራፒ ነው ይሄ ማለት ነው። እና ለሁላችንም ጠቃሚ ነው። ሁላችንም በደንብ ብናውቀው ይጠቅመናል። ዋት አር ኦቲዝም ስፔክትራ ዲስኦርደር። እሺ ኦቲዝም ኤቤ በኦቲዝም ላይ ምን ይመስላል የሚለውን ነገር ደግሞ እናያለን። ይህን በኦቲዝም ልጆች ላይ ኤቤ ምንድን ነው የሚመስለው ብለን ካየን እንግዲህ በሶስት ከፋፍለን እናየዋለን ማለት ነው። አንደኛ ሶሻል ኮሚኒኬሽን ዲፌሲት ንድ ሪፕቴት ቢሄቨር ነው። እንግዲህ አንደኛው ብለን የምናስቀምጥበት ምንድን ነው? ሶሻል ኮሚኒኬሽን ዲፊሽንት ኤንድ ሬፕቴቲቭ ቢሄቨርስ ነው። የቋንቋን ችሎታን በተመለከተ ቋንቋ ለምሳሌ አንድ ሰው ኦቲስቲክ ያለት ልጆ ኮሚኒኬሽኑ ዲንክሪስ ከሆነ ይሄን ኤቢኤ ቴራፒ በኦቲዝም ልጆች ላይ ምን አድርገን ነው የምንሰራው ስንል የቋንቋን ችሎታን በተመለከተ ይሄ ቋንቋ ለምሳሌ አንድ ሰው ሶሻል ኮሚኒኬሽን ዲፊሸንት ከሆነ ሶሻል ኮሚኒኬሽኑ ዝቅተኛ ከሆነ ይሄ ልጅ ምን ሆኖ ነው መጀመሪያ እናጠናለን። ወይ ቋንቋው ስላልገባው ሊሆን ይችላል፣ ወይ ደግሞ በምልክት ከሆነ ምልክቱ ሊያይገባው ይችላል እና ይሄን በደንብ አድርገን እናያለን ማለት ነው። ሪስፖንዲንግ ኢናፕሮፕሊ ኢንኮንቨርሴሽን ሚስሪዲንግ ነንቨርባል ኢንተራክሽን ምልክቱም ላይገባው ስላል ቋንቋውን ስላልገባው ሊሆን ይችላል። እና ይሄ በአንደኛ አከፋፍለና ያለን ማለት ነው። ሌላው ዘሲምፒተሙ ሲምፒተሙ ምን ይመስላል ስንል ደግሞ በትንሹ የታም በትንሹ ትንሹን ነገር እንደ ትልቅ ማየት፣ ለምሳሌ አንድ ህጻን ሲመታ አንድ ህጻን ሲመታ ማለት ትንሽ ይሆናል አይደል? ትንሽ እንደ ትንሽ የተመታውን እንደ ትልቅ አድርጎ ማሰብ፣ በከፍተኛው ማልቀስ እና ደግሞ የመግባባት ችሎታን አለማወቅ። እነዚህ ሲምፒተሙ ማይልድ ቱ ሴቨር ሊደርስ ይችላል ማለት ነው። እንግዲህ ዋይ ኤቢኤ ከፔ ኤቢኤ ለምን አስፈለገ ስንል ኤቤ ለምን ያስፈለገ ስንል እንግዲህ ኤቤ ለምን ያስፈልጋል ያል ነው። እንግዲህ ቅድም ተናግራ ዴፊኒሽኑ ላይ ኤቤ እንግዲህ ለማንኛውም ሰው ይጠቅማል እና የምንፈልገውን ነገር የማንፈልገውን ነገር አስወግደን የምንፈልገውን ነገር ለማምጣት ነው ኤቤ የሚጠቅመው ማለት ነው። እንግዲህ ኤቤ ቴራፒ ፕሮግራም ካን ሀብ ኢንክሪዝ ላንጉጅ ኤንድ ኮሚኒኬሽን ስኪል ለማድረግ ኢምፕሩቭ አቴንሽን ፎከስ ሶሻል ስኪል ሚሞሪ ኤንድ አካዳሚክስ እነዚህን ኢምፕሩቭ ለማድረግ ቋንቋውን፣ ኮሚኒኬሽን ስኪሉን፣ አቴንሽኑን፣ ሶሻል ስኪሉን፣ ሚሞሪውን በማህበረሰቡ በጓደኞች ጋር ያለውን ግንኙነት እንዲያሳድግ የምንረዳበት ቴራፒ ኤቢኤ ቴራፒ ነው ማለት ነው። ከዛ ኢንክሪዝ ላንጉጅ ኤንድ ኮሚኒኬሽን ስኪልስ በምልክት ሊሆን ይችላል በንግግር ሊሆን ይችላል ብቻ ኮሚኒኬሽን ላንጉጅ ከሰዎች ጋር በሚያደርገው ኮሚኒኬት በሚያደርገው ሰዓት ላንጉጅን ተጠቅሞው ኢምፕሩቭ እንዲያደርግ ዲንክሪዝ ፕሮብለም ቢሄቨርስ የምንፈልጋቸውን ባህሪ መቀነስ ለምሳሌ የሚፈልገውን ነገር ሲያይ ማልቀስ ከሆነ በማልቀስ ፈንታ ቋንቋ እንዲጠቀም ማድረግ ለምሳሌ የሆነ ነገር ፈልገው ለምሳሌ አንድ ህፃን አፕል ሊፈልግ እንበል ለምሳሌ አፕል ቢፈልግ ያንን አፕል አይቶ ከማልቀስ እፈልጋለሁ ሳይል ዝም ብሎ በማልቀስ ቋንቋ እንዲጠቀም ማድረግ ለምሳሌ አንድ ኦቲስቲክ ልጅ ሲያለቅስ ምንድን ነው የምትፈልገው ምንድን ነው የምትፈልገው ንገረኝ ብሎ በቋንቋ አውጥቶ እኔ አፕል እፈልጋለሁ ብሎ እንዲናገር ማድረግ ይሄ ኤቢኤ ቴራፒ ይጠቅመናል ማለት ነው። እንግዲህ ቢሄቨር አናላይዝ የባህሪ ጥናት፣ ባህሪ ባህሪ ምን ይመስላል የሚለውን ደግሞ ቢሄቨር አናላይዝ የሚለውን እናያለን ማለት ነው። ቢሄቨር አናላይዝ ሄልፕስ አስ ቱ አንደርስታንድ፣ ቢሄቨር አናላይዝ ባህሪን ስናጠና ወይም የባህሪ ጥናት ማለት አንደርስታንድ መረዳት ማለት ነው። በቃ ኦቲስቲክ ያለው ሊሆን ይችላል ላይሆንም፣ ሊሆን ይችላል እና ባህሪውን መረዳት ማለት ነው። ኤቢኤ ቴራፒ ስንሰራ እንግዲህ ባህሪውን ተረድተን ኤቢኤ ቴራፒ እንሰራለን ማለት ነው። እና ሀው ቢሄቨር ወርክ ባህሪ እንዴት ነው የሚሰራ የሚለውን ሀው ብሄቤርስ አፌክትድ ባይ ዘ ኤንቫሮመንት በአካባቢው ላይ ምን አይነት ተጽዕኖ አለበት። ሃው ለርኒንግ ቴክስ ፕሌስ እንዴት ነው የሚሻሻለው እንዴት ነው የሚቀየረው የሚለውን ነገር እናያለን ማለት ነው ባህሪን ስናጠና የአንድን ሰው ባህሪ ስናጠና፣ ሃው ብሄቨርስ ወርክስ፣ ሃው ብሄቨር አፌክትድ ባይ ዘ ኤንቫይሮመንት፣ ሃው ለርኒንግ ቴክስ ፕሌስ፣ ባህሪ እንዴት ነው እንዴት እንደሚሰራ በአካባቢ ላይ ምን አይነት ተጽዕኖ አለበት እንዴት ነው የሚሻሻለው የሚለውን ነገር መጀመሪያ ጥናት እናደርጋለን ማለት ነው። ብሄቨር ኢስ ኤቭሪቲንግ ሊቪንግ ኦርጋናይዜሽን። ሁሉም ሰው ያለው ነው። በተፈጥሮ እና ከሰዎች መማር በመማር የሚመጣ ነው ቢሄቨር ማለት ነው። እንግዲህ ቢሄቨር በተፈጥሮ የሚመጣ እና አንዳንዶች ቢሄቨሮች ደግሞ አንዳንዶች ተምረ ነው የሚመጣ ቢሄቨር አለ። አንዳንዶች ደግሞ በተፈጥሮ የሚመጡ ባህሪያቶች አሉ ማለት ነው። እና ጀኔቲክ ቢሄቨር የምንለው ለምሳሌ ኢቲንግ፣ ድሪንኪንግ፣ ብሪዚንግ፣ ስሊፒንግ ሲ እነዚህ ጀኔቲክ ቢሄቨር እንላቸዋለን። ለርኒንግ ተምረን የምናመጠው ደግሞ ታይኪንግ፣ ዳንሲንግ፣ ስራዊንግ የተለያዩ ነገሮች እንዲህ ተምረን የምናመጣቸው ብሄር ናቸው ማለት ነው። ሃው ዳዝ ኤቢኤ ወርክ? እንግዲህ ባህሪ ጥናት ይሄን ካልን ኤቢኤ ለምን አስፈለገ ብለን ኤቢኤ ለምን አስፈለገ ካል ላንጉጅ ለማሳደግ ኮሚኒኬሽን ለማሳደግ አቴንሽንን ለማሳደግ ፎከስ እንዲያደርግ ብዙ ነገሮችን አይተናል። ኤቢኤ ለምን አስፈለገ ስንል አዛ ባህሪ የባህሪ ጥናት አንድን ሰው ባህሪ ባህሪውን ስናጠና ደግሞ እንዴት አድርገን ነው የሚለውን ደግሞ እነሱንም ሶስት ነገሮች አይተናል። ሃው ብሄቨር ወርከንስ ሃው ሀው ለርኒንግ ቴክስ ፕሌይስ ኤንድ ም ሀው ዘይ አፌክት ባይ ዘ ኤንቫሮመንት። በአካባቢ ላይ ምን አይነት ተጽዕኖ እንዳለበት ባህሪው እንዴት ነው የሚሰራው እንዴት ነው የሚሻሻሉ የሚለውን ነገር አናላይዝ አድርገነዋል ማለት ነው። አሁን ደግሞ ሀው ዳስ ኤቤ ወርክ፣ ኤቤ እንዴት ነው የሚሰራው። ኤቤ እንዴት ነው የሚሰራው ስንል እንግዲህ ባህሪው ከአካባቢው ጋር ያለው ግንኙነት ነው። እንግዲህ ኤቤ ዘ ሪሌሽንሽፕ ቢትዊን ዘ ኤንቫሮመንት ቪየር ኮንሲኩወንስ ዲተርማይንስ ፋንክሽን ኦር ኮዝ ዘ ቢሄቪየር ነው ባህሪው ከአካባቢው ጋር ያለው ግንኙነት ማለት ነው። መጀመሪያ ኤንቫይሮንመንት አንቲሲደንት አለ። መጀመሪያ የሆነ ነገር ሀፕን በኤንቫይሮንመንት አንቲሲደንት አለ፣ ከዛ ደግሞ ብሄቨር አለ፣ ከዛ ነው ኮንሲኳንስ የሚመጣው ማለት ነው። በነዚህ ነው እንግዲህ ኤቤ ቴራፒ የሚሰራው፣ ኤቤ ቴራፒ ወርክ የሚያደርገው በነዚህ ነው። የማሮንታን አንቲሲደንት፣ ብሄቨር ን ኮንሲኳንስ። አንቲሲደንት ስንል እንግዲህ መጀመሪያ ኤንቫይሮንመንታል አንቲሲደንት ብሄቨሩ ከመፈጠሩ በፊት ቢሄበሩ ከመምጣቱ በፊት ያለው አንቲሲደንት ይባባል። ለምሳሌ የአንድ ሰው ቢሄበር መጥፎ ሊሆን ይችላል ጥሩ ሊሆን ይችላል። እና ያን ከመፈጠሩ በፊት የሚመጣው ነገር ከቢሄበር በፊት የሚመጣው አንቲሲደንት ይባላል ማለት ነው። አን አንቲሲደንት ኢዝ ዋት ኦከርስ ራይት ቢፎር ዘ ታርጌት ቢሄበርስ ነው። አዎ፣ ቢሄበሩ ከመምጣቱ በፊት ያለው አንቲሲደንት ይባላል። ኢት ካን ቢ ቨርባል ሰቻንስ ኮማንድ ኦር ሪኩዌስት። አዎ ለምሳሌ አንዲት እናት የቤት ስራ ስትለው የቤት ስራ ስትለው እንግዲህ ከልጁ ገና እሰራለውም አላለም አልሰራውንም አላለም ገና እንግዲህ የቤት ስራ ስራ ነው ያለችው እናት ልጇን የቤት ስራ ስራ ስትለው ገና እሰራለውም አላለም አልሰራውም አላለም። ይህ ምን ይባላል? አንቲሲደንት ይባላል። ገና እንግዲህ የእሱን ምላሽ አልሰማ ነው ማለት ነው። አንቲሲደንት ማለት ያ ነው። ኢት ካን ኦልሶ ቢ ፊዚካል ኦብጀክቲቭ ኦር ሳውንድ ሊሆን ይችላል። ቢሄቨር የምንለው ደግሞ በቀጣይ መጀመሪያ አንቲሲደንትን አይተናል። አንቲሲደንት ማለት ምንድን ነው? ከቢሄቨር በፊት የሚመጣ ነው። ብሄበር ስንል ደግሞ ብሄበር ሜዝ ዋት ሳማ ሳይ ዋት ሳማን ዳት ሳይ እናቲቱ ቅድም እናቲቱ የቤት ስራ ስራ ብለዋለች። ከዛ እሷ ገና እንግዲህ ምላሹን አልጠበቀችም። እናቴቶች የቤት ስራን ስራን ያለችው አልሰራም ካለ አልሰራም ብሎ ካለቀሰ ወይም እሰራለሁ ካለ ይሄ ምን ይባላል? ቢሄቨር ማለት ነው። ከአንቲሲደንት ቀጥሎ ነው የሚመጣው ማለት ነው። ቢሄቨር ሜዝ መስትቤ ኦብሰርቭ ኤንድ ሜዠረብል ማለት ነው። በቃ ይኸው አሁን እሰራለሁ ብሎ መልስላታል። ስለዚህ ይሄ ቢሄቨር ነው። ወይም አልሰራም ብሎ ሊመልስላት ይችላል ይችላል እሰራለሁም ሊላት ይችላል። ይሄን ቢሄቨር እንለዋለን ማለት ነው። ቀጣይ ኮንስኬንስ ነው። ኮንስኬንስ ዋት ዱ ሚን ኮንስኬንስ። ኮንስኬንስ ማለት ምን ማለት ነው ስንል ኮንስኬንስ ሚንስ ዋት ካምስ ዳይሬክትሊ አፍተር ዘ ቢሄቨር ማለት ነው ቀጥታ ከቢሄቨሩ ጋር የሚመጣው። ለምሳሌ የቤት ስራ ስራ ስትለው አልሰራም ብሎ ሲያለቅስ አይዞ ብላ ስታባብለው ይህ ኮንስኮንስ ይባላል። ውጤቱ ማለት ነው። በቃ ልጁ እናቱ የቤት ስራ ስራ ስትለው እሱ አልሰራ አልሰራ አልሰራም ብሎ አለቀሰ። አይዞ አታልቅስ ብላ ስታባብለው፣ ያባበለችው ደግሞ መጨረሻ ላይ ውጤቱ ማለት ነው። ኮንስኮንስ ከባህሪው ቀጥሎ የሚመጣ ማለት ነው። ኢትካንክሉድ ፖዘቲቭ ሬንፎርስመንት ኦፍ ዲዛይር ቢሄቨር ነው። እንግዲህ እሷ ፖዘቲቭ ሬንፎርስመንት ሰጠችው ማለት ነው። ለምሳሌ እንግዲህ እስኪ አንቲሲደንት ቢሄቨር ኮንሲኮንስ የሚለውን ነገር አንድ ምሳሌ ደግመን እናለን ማለት ነው። ለምሳሌ አንቲሲደንት፣ ኮምፒውተር አቁም ሲለው ይሄ አንቲሲደንት ነው። ለምሳሌ አንድ አባት ልጁ ኮምፒውተር እያየ ነው ብዙ ሰዓት አየ። ከዛም በኋላ አይ በቃ ኮምፒውተርን አቁም ሲለው ይሄ አንቲሲደንት ይባላል። ልጁ ደግሞ አላቆሙም አላቆሙም ሲል ይሄ ቢሄቪየር ይባላል። በአጭሩ እንግዲህ ስናየው ኮንስኩዌንስ ደግሞ ኦኬ፣ አምስት ደቂቃ ሰጥቻለሁ ከዚህም በኋላ ታቆማለህ ሲለው ኮንስኩዌንስ ይባላል እና እንግዲህ ሌላው በቀጣይ ቪዲዮ ደግሞ ፋንክሽኖ ፔቨር እናያለን ማለት ነው። ለዛሬ ቪዲዮችን ይህን ይመስል ነበረ። አመሰግናለሁ።